ጋይስ ጋይስ ጋይስ ኮፕሊንክ ኮፕሊንክ፣ ማነው ሰብስክራይብ አርጉኝ። አንድ ሰበር ዜና አለኝ። ሰበር ኢትዮጵያ የባህር በር አገኘች ወይ? ሶሪ፣ ኬንያ ለዩጋንዳ የባህር በር እንደምትሰጥ አረጋግጣለች ይላል። ኢትዮጵያስ ኢትዮጵያስ? የባህር በር እሱም ማለት በቅርብ የኬንያ ፕሬዝዳንት ዊሊያም ሩቶ እንግዲህ ለጎረቤት ሀገሮቻቸው ለዩጋንዳ ኬንያ በኩል በነዳጅ የነዳጅ ቧንቧ በመንገድ እና በባቡር ሀዲድ አማካኝነት በህንድ ውቅያኖስ የባህር በር እንድታገኝ አድርጋለች ማለት ነው። እንግዲህ ይህንን ማረጋገጧን ተከትሎ የዊሊያም ሩቶ ና ሙሴ ቬኔ ነው ተስማምተውል እንግዲህ ምን ይደረጋል፣ ኢትዮጵያም ታገኝ ይሆናል። ይህ ማረጋገጫ የመጣው የዩጋንዳው ፕሬዚዳንት ዊሊያም ሙሴሌቪን